ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጽሐፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ። ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ አንድ መኝታ እስከ ባለ 3 ሶስት መኝታ ድረስ እውነተኛ የ30 ፐርሰንት ቅናሽ የተደረገባቸው ሜሬት ፕሮፐርቲ ባለ አንድ መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ ሁለት መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስታወቂያ ዋጋ በካሬ 63,000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ልፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 4913 ላይ የደውሉ። ሜሪት ፕሮፐርቲስ። ክቡራን እንግዶቻችን፣ እሱ 27 ሁለቱን ሎው ባይፓስ ቱርፎ ፋን ኢንጂን ማክሲመም ፓወር ሰቶት እየተነሳ ነው። አሁን እንመለከተዋለን። ይህ 30 ቶን የሚመዝን ብረት ኢሊት ፓይሎቶቻችን እንዴት አየር ላይ እንደሚያገለባብጡት ከአሁኗ ደቂቃ ጀምሮ ምናየ ይሆናል ማለት ነው። ቴክ ኦፍ Ladies

ክሎቻችን አሁን ራሱን እያዘጋጀ ይገኛል የሚቀጥለው ማኖበር የሚያሳየን ቅድም እንዳልኳችሁ የተዋጊ ጀት አውሮፕላን ፐርፎርማንስ መለኪያ ከሆኑት አንዱ እጅግ በጣም ሎው ስፒድ እና በጣም አጭር ከፍታ ይዞ ከመሬት 100 ሜትር በመያዝ በመኪና ስፒድ በ240 ኪሎ ሜትር ፐር አወር ወደ እኛ ሲጠጋ እናሳያቸዋል እመለከታለች

ሎ ስፒድ ሎ አልቲቱድ አፕሮች ወደ ኛ ካደረገ በኋላ አፍተር በርነር በመክፈት ኤርድሮፕ የምንለውን ጆሮ ማኖቨር ይሰራልናል። ከዛ በፊት በዚሁ በያዘው ስፒድ በ240 ኪሎ ሜትር ምናልባትም አንዳንዶቻችን በፍጥነት በፈጣን መንገድ ላይ የምንይዘውን ስፒድ ይዞ ነው አሁን ወደኛ አፕሮች እያደረገ ያለው። እኛን ካለፈ በኋላ አፍተር በርነር በመክፈት ሌፍት ራይት ተርን የሚያደርግልን ይሆናል። ስፒዱን በመጠኑ በመጨመር ወደ 350 ኪሎ ሜትር ፐር አወር ያደርሰዋል። ከዛም በኋላ አፍተር በርነሩን ከብቶ ሽቅብ ወደ ሰማይ በመወርወር ጆሮ የምንለውን ማኖበር ይሠራል። ሱ ሃያ ሰባት አጭር ራዲየስ እዚሁ እኛው ጋር ዞሮ ነው የተመለሰው። ልናደንቀው ይገባል። የኤርክራፍቱ ፐርፎርማንስ ብቻውን ዋጋ የለውም። ሊት ፓይለቶች ውስጥ ገብተው ይህንን ፐርፎርማንስ የማያሳዩን ከሆነ፣ አሁን አፍተር በርነሩን በመክፈት ላይ የሚወረወር ይሆናል። ሮል ጆሮ የተሰኘውን ማኖበር ይሰራል። በዚህ ሰዓት ፓይለቱ የራሱን ክብደት ስድስት እና ሰባት ጥፍ የሚሸከምበት ነው። ሀይ ጂ ማኖበር የምንለው ነው። ዞሮ ወደኛ እየመጣ ነው። በጣም አጭር በሆነ ፕሮፋይል ውስጥ ነው ይህን ሁሉ ማኖበር እያሳየን ያለ ነው። እጅግ በጣም ልናደንቀው የሚገባ አውሮፕላን ነው። የአውሮፕላኑ ፐርፎርማንስ ብቻውን እንዳልኳቸሁ ዋጋ የለውም። እነኚህ ሊት ፓይለቶች የሚያሳዩንን ማኖበር ሮል ሰርቶ ጠቅልሎ እንደገና ወደ እሱ 27 በጣም ጥቂት በሚባል የፕሮፋይል ፒክቸር ውስጥ ነው ይህን ሁሉ ነገር እያሳየን ያለነው። የአውሮፕላኑን ጉልበት፣ ፍሌክሲቢሊቲ፣ አጂሊቲ ሁሉንም ነገር አጣምረን ከፓይሎቶቹ ችሎታ ጋር ምና ይሆናል ማለት ነው። ክብራን እንግዶቻችን እንግዲህ የሰማዩም የእኛ ነው ስንል በምክንያት ነው። በምናሳያችሁ ማኖበር ነው። ይህ ራሱን የቻለ ኮምባት ይዘጃሎ። በጦርነት ጊዜ የአየር የበላይነትን ማስከበር የሚቻለው እንደዚህ አይነት እሊት የሆኑ ፓይለቶች ሲኖሩን እና ምርጥ ፐርፎርማንስ ያለው አውሮፕላን አጣምርን ስንሂድ ስለሆነ ነው ሱ 27 ተዋጊ ጄት አውሮፕላን ጆሮ የተሰኘውን ማኖበር ነው እያሳየን ያለ ነው። ይህ አውሮፕላን ቅድም እንዳልኳችሁ ከ240 ኪሎሜትር ፐር አወር እስከ 1100 አልፎም 1 250 ኪሎሜትር ፐር አወር ድረስ መብረር የሚችል ነው። አሁን ግን ሰማዩን ለመቆጣጠር በሚያመቸው መልኩ ከ240 እስከ 600 ኪሎ ሜትር ፐር አወር ባለው ኤንቨሎፕ ውስጥ ነው እነኝን ማኖበሮች እያሳየ ነው የሚገኘው። ኪቨኔት የተሰኘውን ማኖበር ነው የሚያሳየን። እንግዲህ ይህ አውሮፕላን ሃይጂ እንግዲህ የምንለው ይሄንን አውሮፕላን አየሩን ተቆጣጥሮ የሚቆይበት የራስ የሆነ ሃይ ጂ ማኖቨር ፍሌር ነው የተኮሰልህን ፍሌር። እንደገና ተመልሶ ይመጣል። አልጨረሰም አልጨረሰም። ጉልበትን፣ ፍጥነትን፣ አጂሊቲን፣ ቅልጥፍናን ሁሉም ነገር አጣምሮ የያዘ አውሮፕላን፣ በዛ ላይ ምርጥ ፓይለቶች ታክለውበት እንደዚህ አይነት ማኖቨር ያሳዩናል። ይህ አውሮፕላን በአየር ኃይል የከባድ ጥገና፣ የአፕግሬዲንግ እና የኦቨሮል ስራ የተሰራለት አውሮፕላን ነው። አሁንም ወደ እኛ ይመጣል፣ እንከታተለው። ይህ ማኖቨር እያሳየን ያለው ከመሬት 100 ሜትር እስከ 1000 ሜትር ባለው ከፍታ ውስጥ ነው። ይህ አውሮፕላን ግን እስከ 18000 ሜትር ድረስ በመውጣት የኢትዮጵያን የአየር ክልል የሚያስጠብቅ የአየር የበላይነትን የሚያረጋግጥ ሮል

27 ኤር ብሬኩን ዘርግቶ ላንዲንግ ኮንፊግሬሽን፣ እየተሰናበታችሁ ነው። የሚቀጥለው ለማረፍ ይመጣል ማለት ነው። ሁለት ኢሊት ፓይሎቶቻችን በሌተና ኮኖሬል ማዕረግ የሚገኙ ነው ያሳዩን። በጣም እናመሰግናቸዋለን። ካረፉ በኋላም መሬት ላይ የሚያሳዩን ትርኢት ስላለ እንከታተላለን።